አያችሁ በቃ ምን ማይታችሁም፣ እኮ አታምኑ፣ ማትረዱም እናንተ። ግልጽ የሆነ ነገር እኮ ነው። ዛሬ አሁን ሶሲ ጥሩ ስራ ሰራ፣ ምናምን ብላችሁ ልታሞጋግሹ ትነሱ ይሆናል። እስቲ ንቁ፣ ንቁ። እስቲ አንዳንድ ጊዜ እንኳን እስቲ ንቁ፣ ሁሉ ጊዜ መሾድ ይቅር። ዛሬም ይሆ መጡ ተጠራርተው፣ ብሩኬ እንኳን አልመጣም። አስቡት እንግዲህ እየተደረገ ያለውን ነገር አስቡት። ሃይምን ምን አይነት ወጥመድ ውስጥ እየከተቷት እንደሆነ ይኸው እንግዲህ አይታችኋል። ከዚህም በላይ እኔ እውነቴን ነው ምን ማለት እንዳለብን አናውቅም። ይቅርታ እንጠያየቅ፣ ሃይምንም ይቅርታ ልጠይቃት፣ እኔም ይቅርታ ልጠይቃት እፈልጋለሁ በትናንትና ነገሬ። አሁን እኔ እኮ ይሄ ዳኒ ደግሞ እኮ የሚጃጃለው ነገር ነው ምን አጠፉ ይላል እንዴ ምንም አላጠፋህም አይደለ ምንም አላጠፋህም ለእሷ ቦታ አለኝ ለእሷ ቦታ አለኝ ማለት በራሱ ትልቅ ስህተት ነው። የስንት ዓመት ፍቅረኛህን እዚ ጋ አስቀምጠህ ማለት ነው። ምን አጠፉ ወይ ትላለህ? እንደ አንተ አይደብርም እንዴ? ስነ ስርዓት አትይዝም እንዴ? ሞላጫ። ሲጀመር እየቺ ሶሲ ያውቃን የምታስመስለው ከዳኒ ጋር ተመካክረው የሚሰሩ ድራማ ነው። በተለይ ደግሞ ሀይሚ ላይ ማለት ነው። ይኸው እያያችሁ ነ። እንዴት ዕቃ ዕቃ እንደሚጫወቱባት ሚስኪል ልጅ። ነይ ይቅርታ ልንጠይቅሽ ነው ምናምን ብለው እንግዲህ አስቡት ምን እንደ ምን ምን እንዳለ ማለት ነው። እኔና አንቺ የኔና አንቺ ግንኙነት እንዳቆመ እንዳበቃለት ነገሩ ሁሉ ንገሪያት። ለሃይሚ ለሶሲ ማለት ነው። እንዴት እንዴት ወጥመድ ውስጥ እንደሚከቷት ማለት ነው። ንገርያት የኔና ያንቺ ፍቅር እንደዚ በቀላል ያልቃል። እንዲ አንተ ዳኒ የምትጃጃለው ሲቀጥል ደግሞ የስንት አመት ፍቅረኛ ናት። ለምን ታስመስላለህ? አንቺ ሶሲ ለምን ታስመስያለሽ? ሁለታችሁም አስመሳይ ናችሁ። ከብሩኬና ከሀይሚ ህይወት ውስጥ ውጡ። በቃ ከህይወታቸው እንውጣላቸው ምናምን እያለች ታስመስያለሽ ነገሩን። እሷ ሃይሜን እንጥራት፣ ሁለታችሁም ተመካክራችሁ ነው ሃይሜን እንጥራት። ከዛ ሃይሜ ስትመጣ አንተ ለኔ ምንም አይነት የኔና ያንተ የኔና ያንቺ የፍቅር ጊዜ አብቅቶብታል ምናምን ብለህ ጠይቀኝ ብለሽው ነው ብለሽው እኮ ነው ያልሽውን ነገር ነው እያለሽ ያለው እንጂ ይሄ የማይመስል እቃቃ ጨዋታችሁን አትጨዋቱብና፣ እንዴ ምንድን ነው እዚጋ ፋራ አታድርጉና፣ የዝን ያክል አይደብራችሁም እንዴ? እዚ ፋራ የለም። ህዲ፣ ስነ ስርዓት ያዙ፣ እንከባበር እንጂ ከልክ በላይ ከመጠን በላይ ሲሆን ራሱ ይደብራል ያስጠላል። አንተ ዳኒ ደግሞ ማለት ነው ይሄ ሶሲ ያስረ ሶሲ የኔ እና አንተ እዚህ ጋር ፍቅር ጣጣ አለቀም አላለቀም ማለችህም አላለችህም፣ ሀይሚን በቀላል የምታገኛት ወይንም ሃይሚ በቀላል የምትሸውዳት ሴት አይደለችም። ይሄ የምትሰራውን ድራማ ነቃቃ ጨዋታ ታቆም እንደሆነ ታቆማታለክ። ብዙም እንትን ማለት አይጠበቅብህም። ምንድነው ጥፋት ይላል እንደዛ ጋር ካሜራ ደቅኖ ሃይሚዬ እንዴ አረ በመቤቴ ስም አረ በመቤቴ ስም፣ እነዚህ ሰዎች ጭራሽ ጭራሽ ሰገጤን ያደረጉን፣ እመቤቴን ነው የምላቸው። ጭራሽ ምንም እንደማያቀቃቃ እየተጫወቱብን ያሉት እንዴ! ብሩኬ ዛሬ ለምን ያልመጣ ይመስላችኋል? ደብሮት እኮ ነው ደብሮት መጀመሪያ ሀይሚ ከባድ ሰው ስለሆነች፣ ሀይሚ በቀላሉ ልትሸወድልን አትችልም። ሀይሚን እንሸውዳት፣ ወጥመድ ውስጥ እንክተታት። ከዛ ወጥመድ ውስጥ ተከተትና በኋላ ብሩኬን አሳማኝ የሆነ ነገር እንያዝ። ከዛም በኋላ ደግሞ የብሩኬ ቀላል ነው። ብሩኬ እኮ አምኗል። ሲጀመር ምንም ቀላል አይደለም። አምኗል በእድምነታ ላይ አየሽው፣ የፈራውት ነገር ደረሰ ብሎ አይደለም እንደሄደው። ስለዚ፣ ብሩኬ በቃ አምኗል። ሀይሚ ያለውን ነገር አምኗል አምኗል። ስለዚህ አሁን ሀይሚን ደግሞ ማሳመን አለብን ነው፣ የሆነ ነገር በቃ የሆነ ነገር መያዝ አለብን ነው። አያችሁ፣ ከዚህ በኋላ የቀጣውን ምን ሊያደርጉት ነው? ምን ሊያደርጉት ይመስላችኋል? ቃስ በቃስ እንቁላል በእግሩ ይሄዳል አሉ። ቃስ በቃስ ሀይሚን የሆነ ወጥመድ ውስጥ ለመክተት ሁለቱም የሚሄዱበት ነገር ግልጽ የሆነ ነገር ነው። አዎ ሲጀመር ሃይሚ እነዚህ ልጆች የዝህን ያክል አይጨማለቁም ነበረ። ሃይሚ ለቡሩክ ስትል ዳኒን ክስ ልታስቆም ቤት እንደሄደች ቴንኪዩ፣ ለእኔ ብላሽ ነው። የሹ ቢላት ኖሮ ቡራ ዛሬ እነዚህ ሰገጤዎች አይጨመላለቁባትም ነበረ። አው እሱም ስህተት አለበት። ስህተቱ ይነገረዋል፣ ማንም ምንም አያመጣም። ሀይሚም ስህተት ካለባት ይነገራታል። ሀይሚ የኔ አዛኝ የኔ ሩህሩህ ክስ እዛ ጋር ይሄ ተልካሻ ክስ ብሎ መስርቶ ያንን ለማስቆም ብላ ሄደች ዳኒ ቤት። ልክ እሷ ስትሄድ ዳኒ አንቺን ይፈልግሻል አላት። ዳኒ ሳይፈልጋት ገና ሳይፈልጋት ሳያስባት እንዲያስባት አደረገ። ብሩኬ ነው ሀይሚን ወጥመድ ውስጥ የከተታት አንድም ማለት ነው። አዎ ይሄ ከዚህ ወጥመድ ውስጥ ታወጣታለህ። አንተና ሀይሚ ደግሞ መቼም አትለያዩም በቀላል እንደዚህ። ብሩኬ የምንለቅህ እንዳይመስልህ። ከሀይሚ ውጭ ወዴትም አትሄዳትም፣ ወዴትም ስንት ተስፋ ሰተሃታል፣ ህይወቴ ብልሃታል፣ ስንትና ስንት ነገር ተስፋ ሰተሃታል። ስለዚህ ይቅርታ ብልሃት ወደ ነበራችሁበት ቦታ ተመለሱ። እኛ ደክሞናል። ሌላ ወሬ አንፈልግም መስማት ይሄንን እንድታረጉልን የምንፈልገው የማንንም ጨምላቃ ማለት ነው። እዚህ እየመጣ እንዲጨማለቅብን አንፈልግም። ሀይሚን ደግሞ ራስህ ጠንቅቀት አውቃታለህ ብሩክ የተብዬው ማለት ነው። ጠንቅቀት አውቃታለህ ካንተ ውጪ እንደማይሸታት ጠንቅቀት አውቃለክ። ለምን በዚህ ልክ ግን እንዳመንክ አላቅም። ዳኒ ፈለጋትና ሀይሚ ካልፈለገችው የሚፈጠረውን ችግር ምንድን ነው? እዚህ ጋ ነው የኔ ጥያቄ ያልገባኝ ነገር ማለት ነው፣ ያልገባኝ ነገር ያን ጊዜ እኔ ለአንቺ ቦታ አለኝ ብሎ ሲሄድ እንኳን ብትመተው ኖሮ ዛሬ በድጋሚ ትናንትና በድጋሚ መጥቶ የዝን ያክል እንትን አይቀልድብንም ነበረ። አንተ ግን ተመልሰክ የፈራው ደረሰ ምናምን ምናምን ያልከው ያልከው ችግሩን እርስ በራሳችሁ ናችሁ እያበለሻሻችሁት ያላችሁት ሀይሚን አንድ የሚረዳት ሰው የለም ሴትም ወንድም ማለት ነው እንደውም ለሀይሚ ምንድን ያሏት አንቺ የአብርሽ እህት አይደልሽ ወይ አንቺ የአብርሽ የአብርሃም እህት አይደልሽ አብርሃምም እንደዛው ሰላሳ ሴጋድለው የሚጨማለቀው ብሎ ነው የሰደዋት ማለት ነው የሰደዋት እነዛ ላሞች ማለት ነው ማንም ማን ይረዳት ይች ልጅ የሚረዳት ሰው አጣች እኮ እንጂ ለዛ እኮ ነው ሁሉም እየተነሳ ይዝ እየተጨማላለቀባት ያለው ለዛ እኮ ነው ማን ያስከብራት? ነገር ግን መቼም ቢሆን አትወድቅም። መቼም ቢሆን መቼም ቢሆን ማለት ነው። ከሀይሚ ምንም ምንም ነገር አታገኙም። ሶሲና ዳኒ ግን ተከበሩ፣ በቃችሁ። ብትከበሩ ጥሩ ነው። ከዘም በላይ ተዉት። ሁሉን ነገር ይብቃ ይብቃ። እውነት የሰውን ሕይወት አፈራርሳችሁ የሰውን ሕይወት አበረሻሽታችሁ የምትጠቀሙት ነገር የለም። ዳኒ ሆና ሶሲ ግልጽ የሆነ ነገር ነው እያደረጋችሁት ያላችሁት። ይኸው ሁለቱንም ለማጣላት ነው። ይኸው አጣላችሁ። በቃ ከዚህ በላይ ምን ይሆኑላችሁ? ከዚህ በላይ ምን ይሆኑ ምን እንዲሆን ነው የምትፈልጉት? ብሩክ አምኖ ተቀበለ እ ምን ሀይሚን ለማሳመን ነው? ሀይሚ ምንም የምታምንላችሁ ነገር የለም። ከሀይሚ ምንም አታገኙም። ስለዚህ በቃ ተዋቸው፣ ለቀቅ አድርጓቸው። በቃ እውነት ያስጠላል። እንደዚህ ችክ ማለት እንዲህ ረህም ቤት ስም